መሪያው የምናየው ማመጣጠን የማመጣጠን ማለት በዚህ ውስጥ ባጭ ማሳየት የምፈልገው ሶስት መንገዶችን ተጠቅመን እንዴት ይሄንን ባላንስ ነው ወይ እንዴት ይሄንን ማመጣጠን እንደምንችል፣ የመጀመሪያ ሙክ ሙከራ ነው የምንጠቀመው። የሙከራ ዘዴ ስንጠቀም እዚህ ጋር በቀላሉ እንዴት ነው የምናደርገው? አልሙኒየም ሲደመር ኦክሲጂን ሁለት እኩልናል አልሙኒየም ሁለት ኦክሲጂን ሶስት ነው። እንደሚታዩት እዚህ ጋር አልሙኒየም አንድ ነው።

አልሙኒየም አራት ታገኝ ማለት ነው። ሁለት ሲባዛ በሁለት ኦክሲጅን እዚህ ጋር ማለት ነው ሶስት አለ እዚህ ጋር ማለት ያ ማለት እዚህ ጋር ያለችው ሁለት ብቻ ደግሞ ላይ ስለዚህ ምን ያክል አልሙኒየም እና ምን ያክል ኦክሲጅን ናቸው መመጣጠን ያለባቸው፣ ሪአክት ማድረግ ያለባቸው፣ ደግሞ መሰገር ያለባቸው? ይሄ ሁለት ሁለት ምን ያክል አልሙኒየም ኦክሳይድ ለማግኘት ምን ያክል አልሙኒየም ኦክሲጅን ስለጋይ ነው ነው። እዚህ ጋር ኦክሲጅን፣ እዚህ ጋር ስድስት ነበረ፣ እዚህ ጋር ሁለት አለ። ስለዚህ ኦክሲጅን ስድስት ከማለት ሦስት እንጨምራለን እዚህ ጋር። ስለዚህ አልሙኒየም እዚህ ጋር አራት አራት ያለ አራተናል። ይሄ ሲምፕል ወይም ቀላል የሆነ መንገድ ነው። የሙከራ ዘዴ ይባላል። ምናልባት ሲምፕል ደሞ እንደዚህ ያሉ እንትኖች ነው ብዙ ጊዜ ላይሰራል እንጂ ከዚህ ውጪ ዋና ዋና ሁለቶቹ መንገድ ጋር የመጀመሪያው መንገድ ትጋብን በመጠቀም ማለት ትልቁ የጋራ በዜታቸውን በመጠቀም ባላንሳቸውን በመጠቀም እንዴት ጋራቸው ሰርተን ማመጣጠን እንችላለን የሚለውን እናያለን። እዚህ ጋር እዚህ ጋር ደግሞ አልጀብራ ሜት እንጠቀማለን። አልጀብራ አልጀብራ ዘዴ አልጀብራ ዘዴ። እዚህ ጋር ደግሞ ትጋብ ዘዴ ነው ዘዴ በመጠቀም እንስራለን። በመጨረሻው እናንተ አይታችሁ ቀላል የሆነውን ወይ ደግሞ የትኛው ምርጥኝ ፎርሙላ

ኦክሲጂን ማለት ሁለት ስድስት ስለሆነ ስለዚህ ሁለት ኤልክትሮን ያስፈልገዋል። አልሙኔም እንደምታውቁት እዚህ ጋር ሁለት ስምንት ሦስት ነው። ስለዚህ ይህን እኛ የመጨረሻውን ኤልክትሮን ውስጥ የሚለቀው ይህኛው ደግሞ ስድስት ስለሆነ የግድ ስምንት ለሙላት ሁለት ኤልክትሮን ያስፈልገዋል። ስለዚህ ሁለት ነው። ግን እዚህ ጋር ኦክሲጂን የተቀመጠው በሞሎግል ፎርም ስለሆነ ሁለት አንድ ኦክሲጅን ሁለት ቫራንስ ካስፈልገው ሁለቱ ደግሞ አራት ቫራንስ ኤልክትሮን ያስፈልገዋል። ምለውም እርቦ ደግሞ እንዲሁም ልክ እንደዚሁ እዚህ ጋር አሙኔም እንስን ምን እለናል? አልሙኒየም ሶስት ነበር ያለው ሶ አሁን ሶስት ነው። ነገር ግን ሁለት አልሙኒየም እዚህ ጋር ያለው ስለዚህ ለአንዱ አልሙኒየም ሶስት ኤሌክትሮን አንዱ አልሙኒየም ሶስት ኤሌክትሮን የሚለቅ ከሆነ ሁለቱ አልሙኒየም ደግሞ ስድስት ኤሌክትሮን ወይ ደግሞ ባላንስ እና ኦክሲጅን እዚህ ጋር ሁለት ነበር። ሁለት ነው የሚወስደው፣ ሁለት ኤሌክትሮን ያስፈልገዋል። ስለዚህ ባላንሱ ሁለት ከሆነ ያው ከዚህ በኋላ እዚህ ጋር ከደረስን በኋላ ምንድን ነው የምናደርገው፣ ማለት ነው ምንድን ነው የምናደርገው? በቀላሉ ይህን ተውትተውትና እዚህ ጋር ያስቀመጥናቸው የባላ ሰዊ ሆናቸውን ምንድነው የምንወስደው ኤልሲ ወይ ደግሞ ትጋብ ነው የምንወስደው። ስለዚህ ትጋባቸው የማ የሶስት የአራት እና የስድስት ጋር ስንት ነው ከተባላችሁ፣ ስለዚህ ለነዚህ ለሁሉም ቁጥሮች ሊካፈል የሚችል ቁጥር አስራ ሁለት ነው ማለት ነው። ስለዚህ አስራ ሁለትን ለሶስት ስናካፈል ስንት ነው ማለት ነው አራት ሆነ። አስራ ሁለትን ለአራት ስናካፈል ሶስት ይሆናል። አስራ ሁለት ለአንድ ስናከፍል እዚህ ጋር አንድ ስለሆነ ያለህ አስራ ሁለት ለስድስት እናከፍል ማለት ነው። እዚህ ጋር እናከፍል ሲል ማለት ነው ሁለት ማለት ነው። በመጨረሻም አራት አልሙኒየም እዚህ ጋር ሲደመር ሶስት ኦክሲጅን እኩል ይሆናል ሁለት አልሙኒየም ሁለት ኦክሲጅን ሶስት እናገኛለን ማለት ነው። ይህ ዘዴ እንዴት ማመጣጠን እንደሚችል አዜራ ስንጠቀም እዚህ ጋር አልሙኒየም ሲደመር ኦክሲጅን ሁለት አልሙኒየም ሁለት ኦክሲጅን ሶስት ነው። እዚህ ጋር ል ብላችሁ ኤ ቢ ሲ ብላችሁ በማሳየው ነው የምንሰራው። ስለዚህ አልሙኒየም እዚህ ጋር ስንት አልሙኒየም አለን? አንድ አልሙኒየም አለን። አንድ ሲባዛ በኤ ኤ ይሆናል እኩል ይሆናል። እዚህ ጋር ደግሞ ስንት አልሙኒየም አለን? ሁለት አለን። ሁለት ሲባዛ በሲ ሁለት ኦክሲጂን ስንሰራ እዚህ ጋር ስንት ኦክሲጂን አለ? ሁለት ኦክሲጂን። ሁለት ሲባዛ በቢ ሁለት ቢ ነው እኩልና እዚህ ጋር ስንት ኦክሲጂን አለ? ሶስት ኦክሲጂን አለ። ሶስት ሲባዛ በሲ ሶስት ሲ ይሆናል ማለት ነው። ከዚህ በኋላ ምንድነው የምናደርገው? በቀላሉ ዝም ብለን እነዚህ ፎርሙላዎች ካገኘን በኋላ እነዚህ ፎርሙላ ተጠቅመን ስለዚህ ኤ እና ቢ ሲል ማግኘት ነው ማለት ነው። ለምሳሌ ስለዚህ አሁን እዚህ ጋር ሁሉም ቫሪያብሎች ሁሉም ቫሪያብሎች የሚፈለጉ ስለሆኑ ሌት ብለን ለምሳሌ ነው ሲ ስንት እንለዋለን? አንድ ብለን ሲናንድ ብለን ኮስል ኤስ ግራ ማለት ነው። ሁለት ማለት እንዲሁም ደግሞ ሶስት ዋጋ ስለተገኘ ነው ይሆናል ሶስት ሁለተኛ ከሆነ ዋጋ ሶስት ሁለተኛ አሁን ምንድን ነው ማለት ነው ሁሉንም አግኝተናል ማለት ነው። አሁን ምንድን ነው ኤንም ቢንም ሲንም አግኝተናል። ኤ ኩሊናል ሁለት ነው፣ የኩሊናል ሶስት ሁለተኛ ነው፣ ሲ ደግሞ አንድ አግኝተናል። ስለዚህ ስናስቀምጥ አልሙኒየም ሁለት አልሙኒየም ሲደመር ኦክሲጂን ሁለት አልሙኒየም እዚህ ጋር ኤ ስንት ነበር ያለው? የኤ ዋጋ ኦልሞስት የኤል ዋጋ ሁለት ነው። ሁለት አልሙኒየም ሲደመር ኦክሲጅን ቢ ደግሞ ስ የቢዋ ጋር ሶስት ሁለተኛ ነው ሶስት ሁለተኛ ኦክሲጅን ሁለት እኩልናል ሲ አንድ ስለሆነ አልሙኒየም ሁለት ኦክሲጅን ሶስት ይሆናል። ማለት አሁን እዚህ ጋር ልብ በሉ በፍራክሽን ወይ ደግሞ በክፍልፋይ መልክ አይቀመጡም። ስለዚህ የግድ ክፍልፋዩ ለማጥፋት ሁሉንም በምናባዘዋለን። በሁሉም ትጋባቸው ነበር በታችኛው ቀናባዘዋለ ማለት ነው። ስለዚህ ሁሉንም በሁለት ብናባዛ ምን ይሆናል ማለት ነው አራት አልሙኒየም ሲደመር ሶስት ኦክሲጅን ሁለት እኩልናል አ፣ ሁለት ኦክሲጅን ሶስት እና በዚህ መንገድ በአልጀብራ መን ሜትድ ወይም በአልጀብራ ማመጣጠን እንችላለን። ይኸው ነው እንግዲህ በጣም ሞር ኮምፕሌክስ ስለሆኑ ደግሞ ከሁሉ በላይ አልጀብራ ብንጠቀሙ በጣም ሲምፕሊ ማግኘት ይቻላል። ምንም ላታገኙበት፣ ይህ ዘዴ የተሻለ ከሁሉም ዘዴ ነው እና ይጋቸውለ ለዛሬ